ዓመታዊው የቅዱስ አንጦኒዮስና የቅድስት ሥላሴ ክብረ በዓል በታላቅ ድምቀት ተከበረ። ዓመታዊው የቅዱስ አንጦኒዮስና የቅድስት ሥላሴ ክብረ በዓል በተለያዩ ሀገረ ስብከቶች በታላቅ መንፈሳዊ ድምቀት ተከብሯል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በእምድብር ሀገረ ስብከት በተከበረው ዓመታዊው የቅዱስ አንጦኒዮስ ክብረ በዓል ብጹሕ አቡነ ሉቃስ በመሩት መስዋዕተ ቅዳሴ የቅዱስ አንጦኒዮስ መቶኛ ዓመትም ተከብሯል። አንጦኒዮስ የሕዝብ ቅዱስ ስለሆነ በረከቱን ብዙዎች ይፈልጉታል። እርሱ የእግዚአብሔር ቃል በጥልቅ ያስተማረ ታላቅ ቅዱስ የታምራት ፍጻሜ ነው። እግዚአብሔር በሰዎች ህይወት እንዲመራ የሚያማልድ ልቡን በእግዚአብሔር ፍቅር የተቃጠለ ነው በማለት መልእክታቸውን አስተላልፈዋል። የዘንድሮውን የእምድ ብር የቅዱስ አንጦንዮስ በዓል ዝክረ ቀደምት አበዊነ በሚል መሪ ቃል ላለፉት መቶ አመታት ባልተመቻቸ ሁኔታ ውስጥ በመሆን ለህዝቡ ብርሃንና ጨው ሆነው ወንጌልን የሰበኩ ቀደምት አባቶቻችን የተዘከሩበት እንዲሁም ፈረንሳዊው አባ ፓስካል ደሉሾን በእምድብር ላይ ወንጌልን መስበክ የጀመሩ ሩበትን በዓል በድምቀት ተከብሯል። በበዓሉም ቀደምት አባቶችን የሚዘክሩ ጥናታዊ ጽሑፎች ቀርበዋል። ለቅዱስ አንጦንዮስ ዓመታዊ በዓልም ከዋዜማው ጀምሮ የእግር ጉዞ የተደረገ ሲሆን ከተለያዩ ሀገረ ስብከቶች የመጡ ምዕመናን መነሻቸውን ከወልቂጤ ቅዱስ ሚካኤል ቁምስና በማድረግ የመቁጠሪያ ጸሎትና ዝማሬ የታጀበ ንግደት አድርገዋል። በበዓሉም የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ፣ የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ፣ የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ ከጎረቤት ሀገረ ስብከቶች በርካታ ምዕመናንና ገዳማውያን ተገኝተዋል። መቶኛው ዓመት ስብከተ ወንጌል ሲከበር የመጀመሪያዎቹን ሚሶናውያን ለማስታወስ ከካናዳ ከአሜሪካና ና ከአውሮፓ የካፑችን ታናናሽ ወንድሞች ተወካዮች፣ በኢትዮጵያ አውራጃም በርካታ ካፑችን ወንድሞች ተገኝተዋል። በዓሉም በታላቅ የቅዱስ ቁርባን እውደት በመዘምራን ያሬዳዊ ዝማሬና በቡራኬ ተጠናቋል። በተመሳሳይ ዜና በሆሳና ሀገረ ስብከት በአሺራ ቅዱስ አንጦኒዎስ ቁምስና የቅዱስ አንጦንዮስ ዓመታዊው ክብረ በዓል በታላቅ መንፈሳዊ ድምቀት ተከብሯል። የክብረ በዓሉን መስዋዕተ ቅዳሴ የመሩት የሆሳና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩም ስለ ቅዱስ አንጦንዮስ ባዷ በህይወት ጉዞ ዙሪያ ትምህርት ሰጥተዋል። ቅዱስ አንጦንዮስ ምንም እንኳን በህይወት 36 ዓመት ብቻ ቢኖርም በዓለም ዙሪያ ያሉ ክርስቲያኖችን በማነሳሳት የቀጠለውን ዘላቂ መንፈሳዊ ትሩፍ አትቶ አልፏል በማለት አስተምረዋል። ብፁዕነታቸው ምእመናን ንቁ የወንጌል ምስክሮች እንዲሆኑ በአንድነትና በ ፍቅር እንዲኖሩ እንዲሁም ከቅዱስ አንጦንዮስ ህይወት ትህትናን ታማኝነትንና የአገልግሎቱን አራያነት በመከተል እንዲያገለግሉ ጠይቀዋል። ክብረ በዓሉ የሚከበርበት ዕለት በቅድስት ሥላሴ በዓል ላይ በመሆኑ መለኮታዊ ምስጢርን በማንጸባረቅ ሁሉም የህብረትና የሰላም መንፈስ በግንኙነታቸውና በማህበረሰባቸው እንዲመሰርቱ ያግዛል ብለዋል። በዓመታዊ ክብረ በዓል ላይ ከሆሳናና ከሶዶ ሀገረ ስብከቶች የመጡ በርካታ ካህናት ገዳማውያንና ደናገለቶች እንዲሁም ምእመናን ሆሳናን ተገኝተዋል። መረጃውን ያደረሰን የሆሳና ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ቢሮ ነው። በተያያዙ ዘገባዎች በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሆሳና ሀገረ ስብከት የዳና አለጋ ቅድስት ሥላሴ ካቶሊካዊት ቤተ ክርስቲያን ቁምስና ዓመታዊውን የቅድስት ሥላሴ ክብረ በዓል በታላቅ መንፈሳዊ ድምቀት አክብሯል። የዕለቱን ቃለ እግዚአብሔር ያሰሙት ክቡር አባ አዳነ ወልደ ማርያም ምዕመናን የቅድስት ሥላሴን ፍቅርና አንድነት በዕለት ተዕለት ህይወታቸው እንዲያንጸባርቁ አበረታተው፣ ቅድስት ሥላሴ ፍቅር ነው ፍጹም የአንድነት ማሳያ እንደመሆኑ መጠን ክርስቲያኖች እርስ በርሳችን በመከባበር በመስማማትና ለቤተ ክርስቲያናችን ጥቅም በጋራ በመስራት ይህንን መለኮታዊ ህብረት እንድናንጸባርቅ ተጠርተናል በማለት አስተምረዋል። በዕለቱ በምዕመናን ገቢ አሰባሳቢነት የተገነባው ሁለገብ አዳራሽ የምረቃት ሥነ ሥርዓት የተደረገ ሲሆን ክቡር አባ ዳኔ ወልደማርያም ምዕመናንን በአራያነት ላሳዩት ትብብርና ቁርጠኝነት ከልብ መስግነው የሁለገብ አዳራሹ ግንባታ መጠናቀቅ የህያዊ አንድነትና የጋራ ኃላፊነት ምልክት እንደሆነ ሆነ ተናግረዋል። መረጃውን ያደረሰን የሆሳና ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ቢሮ ነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሐዋሳ ሀገረ ስብከትም ቄጌ ቅድስት ሥላሴ ቤተ ክርስቲያን የሥላሴ ዓመታዊ ክብረ በዓል በደማቅ መንፈሳዊ ስነ ስርዓት የተከበረ ሲሆን፣ ብፁዕ አቡነ መርሃ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ መስዋዕተ ቅዳሴውን መርተዋል። በክብረ በዓሉ ብፁዕ አቡነ መርሃ ክርስቶስን ጨምሮ በርካታ ካህናት ደናግልና ምእመናን ተገኝተዋል። የመረጃው ምንጭ የሐዋሳ ካቶሊካዊት ቤተ ክርስቲያን ነው።